ሰላም አለይኩም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የተከበራችሁ የፖዚቲቭ ቻናል ቤተሰቦች ከነገር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናል ተቀላቀሉ። እንዲሁም የምለቃቸው ቪዲዮዎች ከታምቻቸው ላይክ፣ ሼር በማድረግ ለዘመድ ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም በዋትሳፕ በኢሞ እንዲሁም በኢንስታግራም ላይ ልታናግሩ ትችላላችሁ። አድራሽ ላይ ኦሎ ኮምቤ ቻናል ያለሁት የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን ተጨማሪ የምትፈልጓቸውን የቤት እቃዎች ሊሆን ይችላል፣ የፈርኒቸር እቃዎች፣ የኤሌክትሮኒክስ እቃዎች ሊሆን ይችላል። ማንኛውም አልባሳትም ጭምር የምትፈልጓቸውን አብራችሁ ማዘዝ ትችላላችሁ። ኢንሻላህ አሁንም ደግሞ ቀጣይ መጪ ያው ረመዷን ትንሽ ጊዜ የቀረው ረመዷን ኢድ አለ አረፍ አለ ቀደም ብላችሁ ብታዙ ደስ ይለኛል ማለት ነው ስራ ስለሚበዛ እና ዛሬ ቀጥታ ወደ ቪዲዮ ስገባ በእርግጥ ይህን ቪዲዮ ስሰራ በጣም ቆይቻ ለሁን ያው አሁን ላይ ያለሁበት ሁኔታ ከልጅም ጋር ትንሽ ስለሚከብድ ከስራ ጋር ለዛ ነው ሰሞኑ ይሻላ በአዳዲስ ነገር ብቅ እላለሁ ብለ ተሰጥቶ ዛሬ ቀጥታ ወደ ቪዲዮ ስገባ የመጅልስ ጨርቅ ነው ይዤላችሁ የመጣሁት። እኔ ብዙ ጊዜ ይዤ የሚመጣው ያው የመጅልስ ጨርቅ በጣም ተመራጭ የማደርገው ለምን፣ የመጅልስ ጨርቅ አንደኛ አይገፍም፣ ሲታጠብ አይገፍም። ሁለተኛ ደግሞ ጨርቁ በጣም ጠንካራ ነው። ቢያንስ አራት ዓመት አምስት ዓመት እንኳን ተጠቅሞበት እንዳዲስ ነው፣ ምንም አይሆን። በታጠበ በቁጥር ፍክት እያለ ይሄዳል። ሲቀጥል የመጅልስ ጨርቅ ደግሞ የሚነጭ አለ፣ የማይነጭ አይነት አለው ማለት ነው። እዚህ ጋር አሁን ምንም በጣም ብዙ ጊዜ የሚሰራቸው የማይነጭ ልብስነቱ እንደዚህ ስታዩት እራሱ በፎቶ እራሱ ያስታውቃል ማለት ነው። እሚነጭ የሆነ ስስ ነገር ሆኖ ብዙ ጊዜያን ለትራስ ልብስ አንጠቀምበትም ማለት ነው። ለአረቢያ መድረስ ነው ብዙ ጊዜያ የሚሰራበት ሳሳ ስለሚለብሱ እና እንደዚህ ለፍራሽና ለትራስ ግን፣ እዚህ ጋር እንደምታዩት ጽድት ባለ ጨርቅ ነው የምሰራው ማለት ነው። እዚህ ጋር እንግዲህ ስራዬን ፎቶ ላይ እንደምታዩት በአካልም ከዚህ በላይ እንደምትወዱት አልጠራጠርም። ለምን ከዚህ በፊት የሚወሰዱት ሰዎች ዕቃዬን በጣም በጥራት እና በታማኝነት ስለማደርስላቸው ለዘመን ለጓደኛ ነው ድጋሜ የሚያዙኝና እናንተ ማዘጋችሁ ሞክር ይችላሉን እና ይሄ እዚህ ጋር እንግዲህ የትራስ ልብስ አሁን ያለበት ዋጋ አንድ ትራስ ልብስ ይሄ ትራስ ልብስ ብቻ ማለት ነው አራት መቶ ሀምሳ ብር ከነትራሱ ትራሱ ከፈለጋችሁ ውስጥ ስፖንጁን ከፈለጋችሁ ደግሞ አንደኛው ስፖንጅ ትራስ ሶስት መቶ ሀያ ብር ከዛ የፍራሽ ልብሱ ደግሞ ሁለት አይነት ነው። ብዙ ጊዜ ነግራችኋለሁ፣ ቪዲዮም ሰርቻለሁ፣ በጣም ብዙ ጊዜ አሳይቻችኋለሁ ማለት ነው። ከታች ገበር ኖሮት በዚፕ የሚዘጋው አንዱ የፍራሽ ልብስ አንድ ሺ ሰባት መቶ ብር። ከታች ገበር ኖሮት በዚፕ የሚዘጋው አንዱ የፍራሽ ልብስ አንድ ሺ ሰባት መቶ ብር። ከዛ ጫፍ ጫፍ ላይ ጎማ ኖሮት መካከል ላይ በማሰሪያ ብቻ የሚታሰረው ከታች ገበር የሌለው እሱ ደግሞ አንድ ፍራሽ ልብስ አንድ ሺ ሶስት መቶ ብር። ከዛ እዚህ ጋር ይኸው ጫፍ ላይ እዚህ ጋር እንደምታዩ ዘርፍ አድርጌያለሁ ለፍራሽ ልብስ። ይሄ በሰዎች ፍላጎት ነው ያደረጉት። ብዙ ጊዜ ግን ባይኖረው አሪፍ ነው። ለምን ሰው እዚህ ጋር የሚቀመጥበት ምናምን ስለሆነ እነዚህ ሊነቃቀሉ ይችላሉ። ግን ደግሞ ከፈለጋችሁ ችግር የለውም፣ ውበት አለ፣ ያምራል ካላችሁ መደረግ ይችላል ማለት ነው። ይሄ ቢጨመርም፣ ይሄ ቢቀነስም ዋጋ ልዩነት የለውም። የዋጋ ልዩነት ያለው የፍራሽ ልብስ ባለገበር መሆኑና ባለማሰሪያ መሆኑ ብቻ ነው። ባለማሰሪያ ስላችሁ አንዳንድ ሰዎች ችግር ሚላችኋላችሁ ከታች ገበር ኖሮት ገበሩ የማሰሪያ የሚደረግ ይመስላችሁ አላቸው ነው። እንደዛ አይደለም ገበር ማለት ከታች አሁን ይሄ ሁለቱም እዚህ ጋር እንደምታዩት ባለገበር ነው ማለት ነው። ይሄ አይ ከዚህ ጋር ይታያቸዋል። ባለገበር ማለት ይሄ ነው። ከዛ በዛንኛው በኩል ዚፕ ይደረግበታል ማለት ነው። ዚፕ ይደረግበታል። ከዛ ይሄ አሁን አንድ የፍራሽ ደርስ አንድ ሺህ ሰባት መቶ ብር። ባለማሰሪያ ማለት ደግሞ በዚህ በራስ ማዕዘኑ ላይ ጨርቁ ላይ ብቻ ጎማ ይደረግና ያ ደግሞ አንድ ሺህ ሶስት መቶ ብር ከዛ ተካያ ከፈለጋችሁ አንድ ተካያ ከነሩ እንዲሁ አንድ ሺህ ሶስት መቶ ብር የቤቢ ልብስ አንዱ ሁለት መቶ ሀምሳ ብር የቤቢ ትራስ አንዱ መቶ ሰላሳ ብር ፍራሽ ስፖንጅ ፍራሽ የፎም ሰባ በአስራ ሁለት ከፈለጋችሁ አንደኛው ፍራሽ ሁለት ሺህ አምስት መቶ ብር የቡና ሱፍራ ከፈለጋችሁ አንድ ሺህ አምስት መቶ ብር የምግብ ሱፍራ አንድ ሺህ ስምንት መቶ ብር ከዛ ቴብል መካከል የቁጭ ማማ መስታወት ከፈለጋችሁ እሱ ደግሞ ሰባት ሺህ ብር ከፈለጋችሁ ዲዛይን መርጣችሁ ማለት ነው እና መጋረጃ ደግሞ ኢንሻላህ ቀጣይ ላይ ሌላ ቪዲዮ ስለምሰራ ስለመጋረጃ ደግሞ የዘነ ያስታወቃቸዋለሁ ማለት ነው። አሁን ላይ ያለበት ዋጋ እንደዚህ ነው። ኢንሻላህ ደግሞ አሁን ምናልባት አሁን ረመዳን እየቀረበ ስለሆነ ለፈጣሪ ይጨምር ይቀንስ አላህ ይወቅ። እንግዲህ ግን አሁን ላይ ያለበት ዋጋ ነው ብዬ ነገርኳችሁ ያለሁት። ማዘዝ ከፈለጋችሁ በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ማናገር ትችላላችሁ። እንዲሁም ቀጥታ መስመር መደወል ትችላላችሁ። ከታች ስልክ ቁጥር አስቀምጥላችኋለሁ። አድራሽ ላይ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ ማዘዝ ትችላላችሁ። ባላችሁበት እናደርሳለን። ከነዚህ በተጨማሪ የምትፈልጓቸውን እቃዎች ማንኛውንም እቃዎች ማዘዝ ትችላላችሁ። በታማኝነት አብሪ አደርሳለሁ ማለት ነው። እና የዛሬ ቪዲዮ ይህን ይመስላል። እንደምትወዱት አልጠራጠሩም። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመን፣ ለጓደኛ፣ ለቤተሰብ ሼር አድርጉላቸው። ቀጥሎ ደግሞ ኢንሻላ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወረሀመቱላሂ ወበረካቱሁ።